አሰላሙ አለይኩም ወረህመቱላሂ ወበረካቱ ዲና፣ የተከበራችሁ የቻናል ቤተሰቦች እንደት ናችሁ? ላ ሰላም ናቸው፣ ከኔ ጋር ሁሉም ሰላም አልሐምዱሊላህ። እስኪ ዛሬ እንግዲህ የውሃ ዳቦ እጋግራለሁ ብዬ ያው አቦ ካኩን አላሳየኋችሁም። አንድ ነው ዳቦ እንደምንደፋው የእንጨት ይህም ደግሞ የውሃው ወይም ደግሞ ህብስት ዳቦ የሚባለው አንድ ነው በማለት ማለት ነው። እንግዲህ ማታ አምስት ሰዓት ተኩል ላይ ምጋግረው ነው ማለት ነው። ይሄ ደግሞ ጥቁር ጥቁር የምትሉት አባተል ሶዳ ነው ያደረኩት። አባተል ሶዳ ስለሚጥም ማለት ነው። አሁን የውሃ ዳቦ ወይም ደግሞ ህብስት ነው የምጋግረው። ይሄው በጣም በደንብ አድርጎ ቦክቶልኝ ወደታች እየመለስኩት ነው። ይሄው ፓትሪያንም አዘጋጅቻለሁ። ሰው ቤት ይዞም ሄደው ነው በትንሹ ደግሞ ማየት አለኝብኝ ብዬ እቻት ትንሽ ቴኳንትን አዘጋጅቻለሁ። ቤት እንሻላ አሁን ፓትራ ላይ አድርጌ ትንሽዬ ወደ ላይ ኮፍት እንድልልኝ እንዲነፋ ቆንጆ እንዲሆን ውስጡ ሶፍት እንዲሆንልኝ ፓትራ ላይ አድርጌ እሳቱን ሳቀጣጥል ብረት ድስት ላይ ውሃ አድርጌ እንዴት አድርጌ እንደም አስተካክል እንደምጥደው አብረን እናያለን ማለት ነው። ኢንሻላህ እሺ፣ ውዶቼ እዚህ ላይ ኮባ አድርጌባታለሁኝ። ከስር በክቡ ቀድጁ ማለት ነው። ይኸው እንደምታዩት ኮባ ነው ያደረኩበት። ያ ማለት የውሃ ዳቦ ስለሆነ ስቲሙ ትንሽ ቀዝቀዝ እስከምናወጣው ድረስ ቀዝቀዝ እስከሚል ድረስ እንደ እንትን እንዳይላሽቅ ነው፣ እንደዛ እንዳይሆን ወይም ደግሞ ኬሻ፣ ንጹህ ኬሻ ቢሆን ጥሩ ነበር። እኔ ኬሻ ልጠቀም ብዬ ነው። ኬሻ ማድረግ ይቻላል። ኬሻ ከስር ሲደረግበት ቶሎ ብለን እንዳወጣ ነው። ከውሃው ውስጥ ያን ኬሻ ጎትተን ማውጣት እንችላለን ማለት ነው። እና አሁን ያው ይሄንን እንደዛ አድርጌ በክቡ አድርጌ ፓት ላይ ኮብ አድርጌበታለው ማለት ነው።

የውኔ ዝምዬ እናንተ ለማሳየት ያክል ነው። እንትን ያልኩት የከፈትኩት ማለት ነው። ያው እንግዲህ የውሃ ዳቦ በዚህ መልኩ ነው የሚጋገረው ማለት ነው። እና ደግሞ ሳወጣውና እንትን ስለው ያው መቁረስ አይቻልም። ወደ ሰው ቤት ስለሆነ ይዞ ለሄድ የፈለግኩት ሰው ስለነበረ ፎቶ ነው ያነሳሁት ማለት ነው። የህብስት ዳቦ በጣም ቀላል ነው። በእንጨት እንደሚጋግረው አይደለም። ብቻ ውሃው ከፈላ በኋላ እንትን እናስገባውና የዛኔ አንድ ሰዓትን እንይዝለታለን። ሰዓታችንን አንድ ሰዓት በደንብ አድርጎ እንጂ አምሳ ደቂቃም በቂ ነው። አንድ ሰዓት ቢሆን ቆንጆ ሆኖ ምጥጥ እያለ የህብስት ዳቦ ይወጣልናል ማለት ነው። እና እንግዲች የውሃ ዳቦ ይሄንን ይመስላል ማለት ነው ሀባይብ። ቪዲዮ ከተመቻችሁ እንዲሁም ደግሞ ጥሩ ነው ብላችሁ ካላችሁ ላይክ ኮሜንት ሸር አድርጎች፣ ምንም የምትጎዱት ነገር ስለሌለ ማለት ነው። አስተያየትም ካላችሁ እንዲሁም ደግሞ ኮሜንት ላይ ያስቀምጡልኝ እና እንግዲህ ህብስት ዳቦ ይሄንን ይመስላል ማለት ነው። በእንጨት እንደሚጋገረው አያደክምም። ያው ብቻ ውሃው ከፈላ በኋላ በደንብ አድርገን እሳታችንን ማንደድ ለአንድ ሰዓት ያክል ሰዓት መያዝ ነው ያለብን። ከዛ ውጭ ምንም የሚያደክም ነገር የለውም። ስንበላው እራሱ በጣም ምርጥ ነው፣ ደስ ይላል። ብቻ መርሳት የሌለብን ነገር ሰንያው ላይ አድርገን ፓትራችን ላይ አድርገን ሊጡ በደንብ ሆኖ ወደ ላይ መነሳት አለበት ማለት ነው። ሀባይ እሺ፣ በያላችሁበት ሰላም ሆኖ